ብ እንኳን ደስ ያላችሁ። ግን ስጦታ ስታገኙ ሀገራችሁን እንዳትክዱ፣ ሀገራችሁን ደግሞ አታቋሽሹ። ይህአላይኩም ሀገራችሁ እኮ ነው። እነሱ የሰጧችሁ በአመት አንዴ ኢድ ኢድ 500 ሪያል ወይም በዛ ቢባል እስከ አንድ ሺ ብር ነው የሚሰጧችሁ። ያንን ደግሞ አገኘን ብላችሁ ሀገራ ሰጣችሁን ትክዳላችሁ። አራኤ ባ አለይኩም። ለማንኛውም አንዴት እህታችን የሴትዮዋ ወንድ ልጇ ሙሉ ፓኬት ሞዴስ ሰጠኝ ትላለች። ኬር ምን አስቡ ነው? በሰላም ነ ውሷስ የተቀበለችው ምን ሆና ነው? ሰላሙ አሌይኩም ወራህመቱላ በረካቱ ውድ የተከበራችሁ የተወደዳችሁ ውዴ ሊያ ቤተሰቦች እንዴት ናችሁ? እንደምንቆያችሁ ከእኔ ጋር ሁሉ ሰላም ነው አልሐምዱላ። ዛሬም እንግዲህ በምትመለከቷቸው እህቶቻችን ደስታቸውን ለመካፈል ወደ እናንተ ቪዲዮን ይዤ መጥቻለሁ። ትላንትና የእኛን ደስታ አጋርቻችሁ ነበረ። ደስታችንም ሆነ ያለውን ነገር እየለበስን የተሰጠንን ስጦታ አሳይቻችሁ ነበረ። ብዙዎቻችሁ በሱ ተዝናንታችኋል። ሳልዬ ከፍቶን ነበረ በጣም እንደ ቪዲዮሽን ካየን በኋላ እጅግ በጣም ስቀናል እጅግ በጣም ተገርመናል ብላችሁ ያላችሁ አላችሁ። እንዲሁም ደግሞ እንዴ ሳልዬ ይሄ ኮ ትልቅ ነገር ነው፣ ምንም ያላገኘን ሰዎች እኮ አለን፣ ዝም ብላችሁ ስጦታችሁን አትቀበሉም፣ እንዲ ያላችሁ አላችሁ። የምር ከኛ አይነቱ ስጦታ እናንተ ምንም ያልተሰጣችሁ ትሻላላችሁ። እኛ ኮ ተሰጠን ተሰጠናል ወይም ደግሞ ተሰጠን ብለን የዘገየን ሰዎች ነበርን፣ ግን ደግሞ ሲመጣ ልብሱን አይታችኋል። አሁን ለኢድ በነገራችን ላይ ያን ልብስኛ ለኢድ አንለብሰውም። ለኢድ እኔ እንደ ራሴ ራሴን ልብስ ነው ራሴ የገዛውትን አሪፍ ከራሴ በራሴ በራሴ ልክ የሚሆነውን ልብስ ነው የምለብሰው እንጂ የነሱን እነሱ የሚሰጡትን ያንን ትልቅ ምን ለኢድ ለአመት ባለ የምለብሰው ልብስ ነው እንዲ አላደርገውም። ለማንኛውም ራሴ ገዝቼ በራሴ በልክ ገዝቼ ነው ምለብሰው እና ምንም ልትከፉ አይገባም። በእርግጥ በነዚህ እህቶቻችን ብትሎ ግማሾቻቸው ወርቅ የተሰጣቸው ግማሾቻቸው በብር የተንበሸበሹት ኦኬ። እኔ እኮ ወይ ብሩን እንደዚህ ቢሰጡን እኛ ራሳችን መርጠን እንገዛለን፣ ወይም ወስዶ ቢያስመርጡ እኮ እሰየው ጥሩ ነው። ግን ደግሞ እነሱ በራሳቸው ገንዘቡንም ያወጣሉ፣ እንደገና ደግሞ ያው እንደዚህ ለእኛ ማይሆነንም ልብስ ደግሞ ገዝቶ ያመጣሉ። ለማንኛውም እኔ ሹክረን ብያለው፣ ምንም ቢሆን ምንም ያው ሹክረን አላህ ይስጥልን እኮ ብያለሁኝ። ለማንኛውም ያው እንደኔ የተሰጣችሁ ደግሞ ብዙዎቻችሁ የተከፋችሁ ካላችሁ አብሽሩ፣ ምንም ማለት አይደለም፣ አትከፉ። አንድ ያየሁት ቪዲዮ ቪዲዮን በኋላ ላይ አስገብላቸዋለሁ። አንድ እህቴ ስጦታ ገዛልሽ አለው ብላኝ ሴትዮ የኢድ ልብስ ልገዛልሽ ነው ብላኝ ሳልተኛ ስጠብቃት ስጠብቃት ስጠብቃት ነጋብኝ ብላለችና ቪዲዮን አስገባላቸዋለሁ። እና አሁን መጀመሪያ ግን የማሰማችሁ አንድ እህታችን ትላንትና በሰራሁት ቪዲዮ ላይ በጣም ብዙ ኮሜንቶች አንብቤ ያለሁኝ ግን ደግሞ በዚህ ኮሜንት ደግሞ ምናልባት ላዳድስ ለመጣችሁ ትምህርት ይሆናል ብዬ ስላሰብኩኝ ከዛ ሁሉ ኮሜንት ይሄንን ኮሜንት መርጬ አወጣሁኝ። ምክንያቱም ይህ ኮሜንት ላው ለሌሎች ይጠቅማል ብዬ ስላሰብኩ ነው የመረጥኩበት ምክንያት። እና ዜጋች ልጅ እንደምትለው እናንተም እያነበባችሁ ጌታን። እኔ ክርስታን ነኝ፣ ግን የኔ የሴትዮ ሁለት መቶ ብር ብር ነው ያለችው። ያው ሪያል ነው። ብርና ሻምፖ ሰጣችኝ። ሴት ልጇ ደግሞ ሻምፖ እንትን ሻርፕ ሻሽ ማለት ነው። ሻሽ ሰጠችኝ። አንዱ ወንድ ሙሉ ፓኬት ሞዴስ አንዱ ደግሞ 25 ብር ሰጠኝ ትላለች። እንግዲህ ግን ከኢትዮጵያ ከመጣው አንድ ወር ከ15 ቀኔ ነው ነው እንደምታዩት እንደምታነቡት ተስፋ አደርጋለሁ። እንግዲህ ሴቱ ያ የሰጠቻት 200 ሪያል እና ሻምፖ፣ ሌላኛው ደግሞ ሴት ልጇ ሻሽ፣ አንደኛው ወንድ ልጇ ሙሉ ፓኬት ሞዴስ፣ አንደኛው ደግሞ 25 ብር ነው የሰጣት። እኔ ምን ለምን አስበው እንደሆነ እና እንደዚህ አይነት ነገር እንዳትቀበሉ በጣም ም ጥንቃቄ ልታደርጉበት ነው። ይህንን ቪዲዮ የሰራዎት ወንዶች በተለይ ጎረምሶች ያሉበት ቤት ስትሆኑ እንደዚህ አይነት ነገር ሲያመጡላችሁ እንዳትቀበሏቸው፣ ልክስክሶች ናቸው። ይህንን የሚያደርጉት ወለ ሰውየው ቢሆን ወለ ልጆቹ ጉርምሶች ቢሆን ራሱ እንደዚህ አይነት ነገር እናንተ ገና ከወዲሁ አሁን ወርካ 15 ቀኗ ነው። በዚህ ከጀመሩ ነገ የተለያየ ነገር እያመጣ እያመጣ እያመጣ ይቀርባቸዋል። እና ችግር ውስጥ ከመግባታችሁ በፊት እናንተ ጥንቃቄ አድርጉ። በተለይ በወንዶች በኩል ምንም አይነት ነገር ከመቀበል ራሳችሁን ብትቆጠቡ እንደኔ እንደኔ የተሻለ ነው። እነሱ እንዲህ እንዲህ እያሉ ቶሎ ነው የሚቀርቡት። አረብ ልጅም ሆነ ወንዶችም በቃ በአጠቃላይ ወንዶቹ ልክስክስ ናቸው፣ ሰራተኛ ፊት ከሰጧቸው ማለት ነው። ፊት እንዳሰጧቸው እንደዚህ አይነት ነገር ደግሞ አስቦ እንዴት ሊያመጣ ቻለ? በኢድ ምድር ስንት ነገር ሀድያ የሚሰጥበት ጊዜ ላይ እሱ ሞዴስ አስበው፣ ገና በዚህ በወር ከአስራ አምስቷ እንዴት አምጥቶ ሊሰጥ ይችላል። እና ይሄንን ነገር ብታስቢ መልካም ነው ህትዬ፣ እንዳትቀበይ እንደዚህ አይነት ነገር፣ ወለ በሴትዮ በሰውየው በኩል ወለ በልጆች በወንድ ልጆች በኩል እንደዚህ አይነት ያሉ እንደዚህ ሞዴሶች፣ እንደዚህ የውስጥ ልብሶች፣ ሽቶች፣ ሰዓቶች ምናምን በጭራሽ እንዳትቀበሉ። ገንዘብ ራሱ እንዳትቀበሉ ወይ በሴትዮ አማካኝነት ከተላከላችሁ እንጂ ከነሱ እጅ እንደው ባትቀበሉ ባይ ነው። ልክስክሶች ስለሆኑ ነው እንደዚህ የሚያደርጉት። እና የደበቁ አምጥቶ የሚሰጡ እንደዚህ አይነት ደግሞ የሴት ኮስሞ ነገር አምጥቶ የሚሰጡ ወንዶችን ተጠንቀቋቸው። አሁን እቺ ልጅ እንደዚህ ይሄንን ነገር ሲሰጧት ደስ ብሏታል፣ ባለማወቅ ነው። እና ለአዳዲስ ሰዎች ይጠቅማል። እንደዚህ አይነት ነገሮችን እንደዚህ አይነት ስጦታዎችን ከወንዶች ባለመቀበል ራሳችሁን ተጠንትን በሉ፣ ራሳችሁን ጠብቁ። እነሱ በዚህ ምክንያት ነው የሚቀርቡ፣ ታቃላችሁ እዚህ ሀገር ላይ ወንድ ልጅ ሴትን ልጅ ደፍሮ አያናገርም፣ አደለም። እንደዚህ ሰራተኛ ስትሆኑ ምናምን፣ ግን በእንደዚህ አይነት ጥቃቅን ነገርና በእንደዚህ አይነት በጥቅም ነገር ከቀረቧችሁ ደግሞ እርግጠኛ ለሌላ ነገር እንደፈለጓችሁ፣ ትንሽ ቆይቶ ሌላ ነገር እንደሚጠይቋችሁ እርግጠኛ መሆን አለባችሁ። ፊት እንዳሰጧቸው። በነገራችን ላይ ፊት እኛ ስንሰጣቸው ነው፣ እኛ ነው የሚቀርቡን እኛ ግን ፊት ካልሰጣናቸው ተከባብረን ነው የምንኖረው። እነሱ ቤትም ብንኖር ምንም ያህል ጊዜ ብንኖር፣ እኛ ፊት ካልሰጣናቸው በፍጹም እነሱ እንትን የሚሉበት ነገር የለም። ብቻ ስላልደረሰብሽ ነው ልትሉኝ ትችላላችሁ። እኔ ይኸው ሰባት ዓመቴን ይዣለሁ። ኮስተር ብዬ ስራዬን እሰራለሁ። ከስራዬ ውጭ ከእነሱ ጋር መገልፈጥ መሳቅ ምናምን አልፈልግም። ወንዶችና ሰውዬው ላይ ማለት ነው እና እንደዚህ አይነት ነገሮችን ደግሞ ሲያመጡ አንድ ቀን ይህንን አልፈልግም ለምን እንደዚህ አይነት ነገር ታመጣልኝ ብትሉት፣ ወላይ ከዛ በኋላ ዞር ብሎ እናንተን አያያችሁም። አንድ ቀን ማስደንገጡ ለሱ በቂው ነው። አንድ ቀን ማለት ነው። እንደዚህ አይነት ነገር ሲያወራችሁ ኮስተር ያለ ምላሽ ከሰጣችሁት፣ ሁለተኛ ደግሞ ደፍሮ እናንተን አያናግራችሁም። እና ራሳችሁን እንድትጠብቁበት ነው። ቃቂ አድርጉ። ትክክለኛ ለመስጠት የሚፈልጉ ወንዶች ጎረምሶቹም ቢሆን ሰውዬውም በሴትዮ አማካኝነት ነው ለእናንተ የሚልኩት ማለት ነው። ቀጥታ በሷ በኩል ለእሷ ስጫት ለሰራተኛዋ ብለው ከሰጡ ያንን ተቀበሉ። ግን ተደብቆ ድብብቆ የሚሰጧችሁን ነገር በሱ ላይ ጥንቃቄ አድርጉ ለማለት ነው እና ከትላንቱ የዛሬው ይሻላል። ትላንት ያቀረብኩላችሁ የብዙዎቻችን ልብስ የበዛብን በጣም የሰፋን ነበረ። ዛሬ ደግሞ እንደምትመለከቷቸው ግማሻቸው ብር ተሰጥቷቸው፣ በብር በቃ ደስታቸው እንደዚህ እየጨፈሩ እንደዚህ እየዘለሉ እየገለጹ ነው። እዚህ ጋ ደግሞ ለዚች ልጅ ማሻላ ተባረከላ። የስራ ልብስ ቢሆንም ይሄን ሁሉ ነው የስራ ልብስ የሰጧት። አንዳንድ አረቦች ኮንትራት ቢያስመጡም ከስንት አንዳንዳቸው ልብስ ይገዛሉ እንጂ በራሳቸው ገንዘብ ልብስ እንዲገዙ ኮስሞ እንዲገዙ ያደርጓቸዋል። እና በነሱ ገንዘብም ይሄን ያህል የስራ ልብስ ቀይራ ምትለብሰው መግዛታቸው ረሱ ትልቅ ነገር ነው እና ሹክራን መዳሞች። ያው ምንም ቢሆን ስጦታ ነው እና በጣም እናመሰግናለን እና አንዲት እህታችን ደግሞ እንደምትመለከቱት ይሄንን ወርቅ መዳሜ ለኢድ ሰፕራይዝ አድርገኛለች ብላለች። በጣም ደስ የሚል ነው እንግዲህ። አንዲት ደግሞ ቅድም ያሳየኋችሁ ለኢድ ስጦታ ሲሰጣት ጭራሽ ሀገሯን ጭምር ነው የካደችው። ከዚህ በኋላ የኔ ሀገር የለም ነው ያለችው። እስኪ ቪዲዮን ላሰማችው ትስተህሊን የራጅ

ያቸዋት አሁን፣ የሀገሯ ልጆች እንዴት እንደሚበሳጩባት አድያ ስለተሰጣት ማፊ ባንግላዴሽ አለች። እና አድያ ስለተሰጣችሁ ደግሞ ሀገራችሁን አትካዱ። ለማንኛውም እንኳን ደስ አላችሁ፣ ደስታችሁ ደስታችንን። ላልተሰጣችሁ ደግሞ አብሽሩ። የራሳችሁን የላባችሁን የሰራችሁበትን ከተሰጣችሁ በቂ ነው። እንሻላ አላህ ደግሞ ለእናንተ የሚሰጣችሁን ለእናንተ ያስቀምጥላችሁ። አይታወቅም አላ። ሀላል የሆነ ርስቅ ለሁላችንም የወፍቀን፣ የወፍቃችሁ የአመት አመት ያደርሰን፣ እንሻላ ዘንድሮ በአረብ ሀገር ጾመናል። ቀጣይ አመት ደግሞ በሀገራችን እኛም የቤት መቤት ሁነን ሰራተኛ ቀጥረን በቤታችን የምናሳልፍ አላህ ያደርገን ከቤተሰቦቻችን ጋር ወላ። ያንን ዱዓ ነው የምመኘው፣ ያንን ዱዓ ነው የማደርገው እኔ ለእናንተም ጭምር ማለት ነው። አላህ ስብሓን ታላ ጾመው ከተጠቀሙት ያደርገን ተርበው ተጠምቶ ከዋሉት ሳይሆን፣ ጾመን አጅራቸው ከፍ ካሉ ደጋግ ባሪያዎች ጋር አላ እግራችንን ከፍ እንዲያደርግልን ዱዓ አድርጉ። ኢድ ሙባርክ እንኳን አደረሳችሁ። በዚያው አጋጣሚ እንሻላ እንግዲህ የዛሬው ቆይታ ይህን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስክመጣ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ